አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። መስከረም 17 ጌታችን የተሰቀለበት የከበረ ቅዱስ መስቀል በዓሉ ነው። መስቀል የነፍሳችን መዳኛ ነው፣ ያመነው ነው። እኛ በመስቀሉ እንድና ላኩ ቅዱስ ራጉዌል አንዱን ሰው በመብረቅ ቀሰፈው እና ቅዱስ ሚካኤል ሄዶ ቅዱስ ራጉዌልን ሲከራከረው አባታችን አቡነ ሐብተ ማርያም ተመለከቱ። ቅዱስ ሚካኤል የኔ አገልጋይ ነው እና ለምን ገደል ይለው ቅዱስ ራጉዌልም ሰንበት ሳይለይ ዝሙትን መስራት የለመደ ራውም ዝሙት ስለሆነ በፈጣሪ ታዝዤ ሊገደል አጣንን ሊያጠፋ እንጂ ጻድቃንን ለመቅጣት መብረቅ እንዳይታዘዝ አንተስ ታውቅ የለ እንዲያል። ይህም ተባብለው ከስላሴ ፊት ሰግደው ቅዱስ ሚካኤል የተገባለትን ቃል ኪዳን በማሳሰብ ምልጃውን አቀረበ። እግዚአብሔርን በጎና ክፉ ሥራውን ባስመዘነ ጊዜ በጎ ስራዋ ስለበለጠ ቅዱስ ሚካኤል ያችን ነብስ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ሰባቱም ሊቃነ መላእክት እየተቀባበሉ ወስደው ከመስቀል ዘንድ አደረሰዋል። ቅዱስ መስቀልም ካሰገዷት በኋላ አሳልሟት በቅዱስ ሚካኤል አማላጅነት ወደ ገነት አስገቧል። አቡነ ሀብተ ማርያምም ይህን በተመለከቱ ጊዜ ቅዱስ ሚካኤልን መስቀል ታሳልሟት ዘንድ ያቺ ነፍስ ወደ መስቀል ለምን ወሰዳቸዋል? ብለው ጠየቁ። መልአኩም በትልቅም በትንሽም ነገር ክርስቲያናዊነት ነፍስ የሚቃወም ቢመጣባት ድል የምትነሳባትን በመስቀል ፍርድ ይለይላታልና ስለዚህ ነው የሚከራከራት ቢኖር ግን እንዳ ይኸው ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ፈትኖ ይርቅላት፣ ዳግመኛም ሊከራከራት አይችልም አላቸው። ከላ ቡና ብተማር በመጽሐፈ አክሲማሮስ ላይ በዝርዝር እንደተቀመጠው ይኸው ክቡር መልአክ አስቀድሞም ቢሆን ገና ከጥንት ከመነሻው ዲያብሎስ ፈጣሪ መሆንን በተመኘ ጊዜ ግል ነስቶት ወደ ጥልቁ የጣለው ጌታችን በሰጠው በቅዱስ መስቀል ኃይል ነው። በመጀመሪያማ የዲያብሎስ ኃይሉ በርትቶባቸው ሁሉንም ሊቃነ መላእክት ከነሳ ሰራዊታቸው ከአንድም ሁለት ጊዜ ድል አድርጓቸው ነበር። በሦስተኛው ግን ጌታችን ዲያብሎስን እና ሰራዊቶቹን ድል የሚያደርጉበትን የብርሃን ቅዱስ መስቀሉን ለእነ ቅዱስ ሚካኤል ሰጣቸውና እነርሱም በመስቀሉ ኃይል ዲያብሎስን ድል አድርገውት ወደ ጥልቁጣ አሉ። እንግዲህ ምን እንላለን? ከመላእክት ቅዱስ ሚካኤል ክርስቲያናዊትን ነፍስ የሚቃወም ቢመጣባት ድል የምትነሳበትን በመስቀል ፍርድ ይለይላታል። የሚከራከራት ቢኖር ግን ወደ መስቀል ባድረ በመስዋዕት ጊዜ የሚቃወማት ሰይጣን ፈጥኖ ይርቅላት፣ ዳግመኛም ሊከራከራት አይችልም ብሎ ምስክርነቱን ሰጠን። ራሱ መድኃኔ ዓለም ክርስቶስም በቃሉ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አይደል ያለው? እናም የክርስቶስ ተከታዮችና የመንግስቱ ወራሾች የመሆናችን ማረጋገጫው መከራ መስቀሉን መሸከማችን አይደለምን? ዳግመኛም የከበሩ ሐዋርያትን እንስማቸው፣ እንዲህ ብለው ነግረውናልና በመስቀሉ ድነናል ክርስቶስ ወደ ራሱ አቅርቦናል እና በሰማያት ወደ አባቱ አቅርቦናል። በመስቀሉ ከእግዚአብሔር ጋር ታርቀናል ሰላምንም አግኝተናል። በመስቀሉ ለዘላለም ፍጹም ሆነናል። በመስቀሉ የዕዳ ደብዳቤያችን ተደምስሰዋል። በመስቀሉ ላይ በፈሰሰው በመድኃኒዓለም ክርስቶስ ደም ከበደላችን ሁሉ ታጥበናል። በመስቀሉ ቤዛነት እንመካለን። ስለዚህ የከበሩ ቅዱሳን አባቶቻችን በጸሎተ ሃይማኖታችን እንደደነገጉልን መስቀል የነፍሳችን መዳኛል ያመነው እኛ በመስቀ ይባላሉ እንድናለን። ዳግመኛም ጌታችን ለቅድስት ንግሥት እሌኒ ቃል ኪዳን ሲገባላት እንዲህ ነው አላት። በደሜ የከበረ የመስቀሌን ስም የሚጠራውን እርሱን ምረዋል። እፀ መስቀሌን ቤተ ክርስቲያን ውስጥ የለመነውን የለመነውን የጸለየውን ሰው መልአክት እንኳን ተርላ ደስታውን ወደማያውቁት ወደ መንግሥተ ሰማያት አዳራሽ አለው ቀሰ ይገባል። ከተከበረ መስቀሌ ከቅርብም ከሩቅም ወደ ቤተ ክርስቲያኑ ተጉዞ የመጣውን ወደ መቃብሬ ኢየሩሳሌም እንደተጓዘ እኔ ያደርግለታል። ይህንንም መጽሐ መጽሐፍ የጻፈ ያጻፈ ወይም ያነበበውን የተረጎመውን ቃሉን በእዝነ ልቦናው የሰማውን የመጽሐፉንም ገበታዎች የሳመውን በተጸለየበት ዋም የተጠመቀውን እኔ በሕይወት መጽሐፍ በአምደ ወርቅ ላይ በወርቅ ቀለም ስሙን ጽፎዋለሁ። የስም አጠራሩ ክብር ምስጋና ይግባውና መድኃኔ ዓለም ክርስቶስ የተሰቀለበት መስቀል ሙት እያስነሳ ድውይ እየፈወሰ አጋንንት እያወጣ የተለያየ ገቢር ታምራትን ሲሰራ ፎዎች አይሁድ አይተው ህዝቡ ስቲያን እንዳይሆን በመፍራት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኝ ቦታ ቆፍረው ቀበሩ። ከዚያም የከተማውን ቆሻሻ ሁሉ ከዚያ መስቀሉ በተቀበረበት ቦታ ላይ የደፉም። ከዘመን ብዛት ቦታው በቆሻሻ ክምር የተነሳ ተራራው ሆነ። እስራኤልን ከሮም ቅኝ አገዛዝ ነጻ ለማውጣት ከ66 እስከ 70 ዓመተ ምህረት ባደረጉት እንቅስቃሴ ሮስ የተባለው የሮም ንጉሰ ነገስት ዘምቶ ኢየሩሳሌምን በ70 ዓመተ ምህረት ያለው ድርቅ ቤተ መቅደስንም አቃጠሉ። ራዮላውያንም በመለው ዓለም ተበታተኑ። በዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገስታት ወይም ቄሳሮች በክርስቲያኖች ላይ የማያባራ መከራ ደርሷል። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነፃነት ስላልነበራቸው የጌታችን ቅዱስ መስቀል ለሦስት መቶ ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቆየ። መስቀሉ የመገኘት ታሪክ የቤተ ክርስቲያን የመከራ ዘመን አልፎ የረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ የተረሳውን መስቀል ባለቤቱ መድኃኒዓለም አልረሳምና እርሶ የፈቀደላት ዕለት ስትደርስ በንግስት እሌኒ አማካኝነት ከተቀበረበት እንዲወጣ አደረገ። እሌኒና ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብቶ ይኖሩ ነበር። ተርቢኖስና እሌኒ ኑሯቸውን በፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይኖሩ ነበር። ተርቢኖስ ነጋዴ ነበር። ከዕለታት አንድ ቀ ከነጥራ ወዳለ ሀገር በመርከብ ለንግድ ሄደ። እሌሊኝ ባለቤቷ ተርቢኖስ ለንግድ ወጥቶ እስኪመለስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ ትወጣም ነበር። አንድ ጊዜ ተርቢኖስ ለንግድ ሄዶ ብዙ ዓመታትን ቆይቶ ከጓደኞቹ ጋር ወደ ሀገሩ ሲመለስ ከነጋዴዎች አንዱ በእግዚአብሔር ፈቃድ ከሽፍታና ና ከማዕበል ልዩ ልዩ አደጋ ተርፈን በሰላም ተመልሰን ሚስቶቻችንን ሌላ ሳይወዱ ሳይለምዱ እናገኛቸውን ብሎ ጠየቀ። ተርቢኖስ ግን እንኳን በሰላም በሰላም አድረሰን እንጂ ሚስቴን በዚህ አልጠረጥራለሁ፣ ብሎ ሲመልስ ሌላው ጓደኛው የአንተ ሚስት ከማን ትበልጣለችና ነው አሁን እጀ ከሚስት ጋር ለምዳኝ ወዳኝ ወድጃት ብመጣስ ምን ትከጣለህ አሉ። ኧርቢኖስም በሚስቱ ህሌኒ ተማምኖ ነው ይህም ብታደርግ ይህን ያህል ዓመት የለፋውበትን ሀብት ከነትርፉ ሰድ፣ አንተም ብታደርግ እንዱ ሀብትን ከነትርፉ ለኔው ተባብለው ተወራረዱ። ከዚያም መርከቡ ወደቡ ከመድረሱ በፊት ነጋዴው ወደ ህሌኒ ቤት ደረሰ። እና በሩን አንኳኩቶ ሰራተኛይቱን እሌኒን ማነጋገር ፈልገዋለሁ እና ንገሪልኝ ብሎ ጠየቃል። እሷም እያፈረች የተላከችውን ለእሌኒ ነገረቻት። እሌኒም ተቆጥታ ከመቼ ወዲህ ነው እንግዲህ የማነጋግረው ብላ አሳፈረቻት። ሰራተኛይቱም ለነጋዴው መልሱን ስትነግረው ነጋዴው እንደማይሆንለት ከተረዳ በኋላ ሌላ ተንኮል አቀደና ለሰራተኛይቱ ባልና ሚስቱ ብቻ የሚያውቁትን አንድ ነገር ብቻ ብትሰጪኝ ብዙ ገንዘብና ወርቅ ሰጥሻለሁ ብሎ ወርቅ ሰጣት። ሰራተኛይቱ ሁለቱ ብቻ የሚያውቁት የእመቤቴ ሀብል አለ። ያንን አመት መጀመሪያ ግን አንተ በከተማ ውስጥ እየዞርክ ነጋዴዎች መጡ ለብስ ረገጡ ያልካሶራ እዚያም ትንሰ እንድትመጣ ብላ ሰደደችው። ነጋዴውም እንደተመከረው የነጋዴዎቹን መምጣት ከተማይቱ እንዳወራ፣ የነጋዴዎቹ ቤተሰቦች ነጋዴዎቹን ለመቀበል ዝግጅት ማድረግ ጀመሩ። የሌሊም ሰራተኛ እመቤቴ ነጋዴዎቹ መጡ ተብሎ ይወራል። ባለቤቱ በሰላም ስለመጡ ይዘገጃጁ፣ ገላውን ይታጠቁ መከረቻት መከረጫ ገለዋን ስትታጠብ የአንገት አብሏን ቁጭ ካደረገችበት ቦታ ሰራተኛይቱ አንስታ ለነጋዴው በቃጠሩበት ደት ሰጠች። ነጋዴውም ለሰራተኛይቱ የውለቷን ብዙ ገንዘብና ወርቅ ሰጥቷት ደስ እያለው ወደ ጓደኞቹ ሄደና ለተርቢኖስ ሚስትን ለምጃት ወድጃት መጣሁ አለው። ተርቢኖስም ውሸት ነው ለዚህ ምን ምልክት አለ ብሎ ጠየቀው። ተንኮለኛውም ነጋዴ ያንን ሀብል አውጥቶ ይህ ሚስት አይደለምን ብሎ ሰጠው።

መሰረተ ሀብቱን ሁሉ አስረከበና ና ባዶ እጁን ወደ ቤቱ እያዘነ እየተቆጨ ሄደ። ባለቤቷን በናፍቆትና በታማኝነት ስትጠብቅ የቀረመችው እሌኒ በተር ቢኖስ ያልተለመደ ሀዘንና ብስጭት ግራ ተጋብታ ወንድሜ ምን ሆናል? ወትሮ እንኳን ይህን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን እንኳን ስንገናኝ እንነፋፈቃለን። አሁን ግን ከመጣበት ጊዜ ጀምሮ አዝና ያለው ላጠየቀች ቢኖስም ብዙ የደከምኩበትና የለፋሁበት ያለበት ሀብት ንብረት እንዳለ ማዕበል አጠፋብኝ፣ ያለ ያላዘን ኩማን ይዘን እሌኒም ጽሙ አማኝና የተማረች ናትና እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ እንዳለ ዮብን አስብ፣ አንተ እንኳን በሰላም መጣ እንጂ ሀብቱ ውሎ አድሮ ይመጣል ያለች አጽናናቸው። ተርቢኖ ስም እንግዲህ በተከበርኩበት ሀገር ተዋርጄ በሰጠሁበት ሀገር ለምኜ ለመኖር አልችልምና ወደ ሌላ ወደማያቡኝ ሀገር ይሄዳለ። አንቺ ግን ሁሉ ይወድሻል፣ ያከብርሻል ከእሹ ጋር ኑሪ አላል። እሌኒም በደስታ ጊዜ አብሬ እንደሆንኩ በችግርም ጊዜ ልለይም የኔንና የአንተን አንድነት ችግር አይፈታውም። አንተ ተለይቼ ወደ ትቀራለህ ሄድበት አብሬ እሄዳለሁ ብላ ተነሳች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቦናው ይዞት የነበረው ሚስጥር አውጥተው ሌኒ ሰወድሽ የጠላሽኝ ሳምንሽ የከዳሽ ምን አድርጌች ነው ብሎ ጠየቃት። ሌኒ እኔ አንተን አልጠላውም አልከደውም ይህን ሐሳብ እንዴት አሰብ ብለው ከኪሱ አውጥቶ ሀብሉን አሳያትና የሆነውን ሁሉ ነገራት። ሌኒም ያልጠበቀችው ነገር ስለተፈጸመ አዝና የሆነውን እውነተኛ ታሪክ በሙሉ ነገረች። ተርቢኖስ ግን አላመናት። ባሕር ዳር በደረሱ ጊዜ በቁመቷ ልክ ሳጥን ነው አሰርቶ እሌኒን በውስጡ አስገባትና ብታደርጊው ባታደርጊው እንደ ስራ ራሽ አውጣሽ ብሎ ወደ ባሮ ረወራል ሌሊ ያለችበት ሳጥን በፈቃደ እግዚአብሔር እየተንሳፈፈ ከወደብ ደረሰ። በዚያ ወደብ አካባቢ ምራብ ሮምን ያስተዳድር የነበረው ኮስታንዲዮስ የተባለ ንጉስ ነበርና ሳጥኑን አይቶ አውጥቶ እንዲከፍቱት ወታደሮቹን አዘዘ። ሳጥኑንም አውጥተው ሲከፍቱት እጅግ የተዋበች ሴትሆን አገኛ። ንጉሱም እሌኒን ወስዶ ሚስቱ አደረጋ። ኮስታንዲዮስ የመክስሚያኖስ ቄሳር ሆኖ ምራብ ሮምን ያስተዳድር ነበር። ንግስት እሌኒን በሁለት መቶ ሰባ ሁለት ዓመት ዓ ምት ታላቁ ቆስጠንጢኖስን ወለደ። ቆስጠንጢኖስም ገና በወጣትነቱ የአባቱ እንደራሴ ሆኖ እንደሰራ አባቱ ሞተ። የአባቱ ባለሟሎችና ሕዝቡ ተስማምተው የ18 ዓመቱን ቆስጠንጢኖስን በአባቱ ቦታ ሐምሌ 25 ቀን 316 ዓ ምት በሮም ምዕራብ ክፍል በገላትያ አነገሱ። በጦር ሜዳዎች ብዙ የጀግንነት ሥራዎችን ስለሰራ በሰራዊቱ ዘንድ ይወደድ ነበር። ቀነቢያት ሙሴን ወላጅ እናቱ ተራ ሰራተኛ መስላ ገብታ በሮም ቤት ሃይማኖቱን ባህሉን ታሪኩን በሚገባ እያስተማረች እንዳሳደገች ሁሉ ንግስት እሌኒም ልጇን ቆስጠንጢኖስን በልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራት ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱ ቄሳሮች ሁሉ የተሻለ ነበር። በተለይም በ312 ዓ ም ከጠላቱ ከመክስሚያኖስ ጋር ለመዋጋት ምታ ነጋሪት፣ ክተት ሰራዊት ብሎ ለዘመቻ እንደተሰለፈ በሰማይ ላይ በዚህ መስቀል ወይም ምልክት ጠላትን ድል ታደርጋለህ የሚል የመስቀል ቅርጽና የተጻፈ ጽሑፍ ስላየ የሰራዊቱ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማቸው ላይ እንዲያደርጉ አዘዝ። ወዲያው ጦርነት ቢገጥም የጠላቱን ድል ነስቶ በጠቅላላው የሮም መንግስትን ግዛቶች ሁሉ ገዥ ሆነ። ታላቁ ቆስጠንጢኖስ የሮም ንጉሰ ነገስት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትና ብሔራዊ ሃይማኖት ተባለ። ንግስት እሌኒን በተፈጠረላት አመች ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምሕረት ወደ ኢየሩሳሌም ሄደች። ሌኒ ልጇ ቆስጠንቲኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትና ና አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለ። ከዚህ በኋላ ቆስጠንቲኖስ አምኖ በ337 ዓመተ ምሕረት ተጠመቀ። ቅድስት እሌኒ ወደ ኢየሩሳሌም ሄደች። ከእርሷም ጋር ብዙ ሰራዊት ነበርና እንደደረሰችም ስለ ቅዱስ መስቀል መረመረች። ነገር ግን ቦታውን የሚያስረዳት አላገኘች። የአይሁድ ወገን እምቢ ቢሉም፣ በኋላ ግን ባደረገችው ጥረት አረገ ኪራኮስ የጎለጎታን ኮረብታ መለከታትና አስቆፍሪው ብሎ ነገራል። ኪራኮስን ዘመኑ ከመርዘሙ ጋር ተያይዞ እውነተኛው ተራራ ይህ ነው ብሎ ማሳየት ባለመቻሉ ከሶስቱ ተራሮች አንዱ ነው ስላላት አይሁድን ተራሮቹን ይቀፉ ዘንድ አዘዘቻቸው። የጌታችን ቅዱስ መስቀል በሚያደርጋቸው አስደናቂ ታምራት የተነሳ ህዝቡ ያመነ በተቸገሩ ጊዜ ክፉዎች አይሁድ ማንም እንዳያገኘው የኢየሩሳሌም ነዋሪ ሁሉ የቤቱን ቆሻሻ የከበረ መስቀል ባለበት ቦታ እንዲጥል አዘው ስለነበር ከሁለት መቶ አምሳ ዓመታት በላይ ጥራጊ ስለጣሉበት ታላቅ ተራራው ነው። እሌኒ ተራሮቹን ለማስቆፈር ከሦስቱ ተራሮች የቱ እንደሆነ ለመለየት ደመራ አስደምራ ብዙ ጣም በጭመጨ መና በማቃጠል ከኢየሩሳሌም ወጣ ብለው ያሉትን ኮረብቶች ያሳያል። የጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ ያመለክታል። ሩሲያሬድም ሰገደ ጢሱ ሰገደ ብሎታል። ከዚያም መስከረም 16 ቀን ቁፋሮ እንዲጀመር አዘጀ። ሰባቱ ሪያል ከተቆፈረ በኋላ መጋቢት አስር ቀን ሶስት መስቀሎች በአንድነት ተገኙ። ንግስት እሌኒም የክብር ባ ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ በወደደች ጊዜ ከራሱ በላይ ይህ የናዝሪቱ ኢየሱስ የአይሁድ ንጉሥ ነው የሚል የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከእርሱም ምልክት ታይ ዘንድ ወደደች። የሞተ ሰው አምጥታ በሁለቱ መስቀሎች ላይ በተራ ብታስቀምጠው አልተነሳ። በመጨረሻ ጽሑፈት ባለው በአንዱ መስቀል ላይ ብታስቀምጠው ያን ጊዜ የሞተው ሰው ተነሰው። በዚህም የጌታችንን መስቀል ትፈለገች እሌኒም ለጌታችን መስቀል ሰገደች፣ ክርስቲያኖች ሁሉ ሰገዱ። በየአገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። በዚህ ምክንያት ይህ ታላቅ የድህነት ምልክት የሆነው መስቀል የኢትዮጵያ ቤተ ክርስቲያን ደመራ በመደመር በታላቅ መንፈሳዊ ስነስርዓት ታከብሯለች። ንግስት እሌኒ መስከረም 16 ቀን 320 ዓመተ ምህረት በጣም ጢስ ምልክት ቁፋሮ አስጀ ምራ መጋቢት አስር ቀን አግኝታ በማውጣት በማውጣት ታላቅ ቤተ መቅደስ ጎልጎታ ቦታ ላይ ሰርታ በክብር አስቀመጠችው። ይህ መስቀልም ከዚያን ዕለት ጀምሮ እንደ ፀሐይ እያበራ ድጉ እየፈወሰ አጋንንት እያባረረ ልዩ ልዩ ገቢረ ታምራት እየሰራ ሙት እያነሳ ውር እያበራ ታምራቱን ቀጠለ። ይህንንም የሰማው ከአያላን ነገሥታት መካከል የፋርስ ንጉሥ መስቀሉን ማርኮ፣ ፋርስ ወስዶ አስቀመጠው። ነገር ግን ንጉሱ ርቃል ጌጌት ታችን ቅዱስ መስቀል አስመልሶታል በዚህን ጊዜ የኢየሩሳሌም ምዕመናን የድሉን ዜና ሰምተው ስለነበር የአንድ ቀን መንገድ ያልሄደው በመቀበል ካህናቱ በዝማሬና በቸብቸቡቦ ወንዱ ቦታ ሴቱ በልልታ ሆ ያሉ ችቦ አብርተው ተቀብሏቸዋል የቤተ ክርስቲያን አባቶች እንደሚሉት ነው ንጉሡ ሕርቃል ይህንን ታላቅ ድል ለማግኘትና የጌታችንን ቅዱስ መስቀል ከአዛብ ወይም ከፋርሶች እጅ ለማስመለስ የቻለው በዚያን ጊዜ አብያተ ክርስቲያናት ሁሉ ለአንድ ሳምንት ወይም አንድ ስወ ባደረጉት ጾም ጸሎት ነው። ይህንንም ለማስታወስና ጌታችንን ለማመስገን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የግብፅ ኮፕቲክ ቤተ ክርስቲያን በየዓመቱ የአብይ ጾም ከመጀመሩ አስቀድሞ ጾመ ሕርቃል ብለው አንድ ሳምንት ይጾማሉ። ያችንን መስቀል ለብዙ ጊዜያት ኢየሩሳሌም ከቆየ በኋላ ነገሥታት ይህ መስቀል እኔ ልውሰድ እኔ ልውሰድ በማለት ጠብ ፈጠሩ። እዚህም ጊዜ በወቅቱ ኃያላንና የክርስቲያን መንግስታት የነበሩት የአንጾኪያ፣ የኤፌሶን፣ የአርማኒያ፣ የግሪክ፣ የእስክንድሪያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስ መስቀል አራት ከፍለው በጣ አድርገው በስምምነት ተካፍለው ከሌሎች ታሪካዊ ንዋያተ ቅድሳት ጋር በየ ሲያቸው ወስደው በክብር አስቀመጡት። የቀኝ ክንፍ የደረሰው ለአፍሪካ ስለነበር ከታሪካዊ ንዋየ ቅድሳት ጋር በግብፅ የሚገኘው እስክንድሪያ ፓትሪያርክ ተረክቦ ወስዶ በክብር አስቀመጠው። ግማደ መስቀሉ ለብዙ ዘመን በእስክንድሪያ ሲኖር በግብፅ ያሉ እስላሞች እየበዙ ኃይላቸው እየጠነከረ ሲሄድ በእስክንድሪያ የሚኖሩ ክርስቲያኖች ላይ ስቃይ እያጸኑባቸው ጀመር። ክርስቲያኖችም አንድ ሆነው መክረው ለኢትዮጵያዊው አጼ ዳዊት እንዲህ የሚል መልእክት ላኩ። ንጉሥ ወይ፣ በዚህ በግብፅ ያሉ እስላሞች መከራ ጽንተውብናልና ኃይልን አንስታ አስታክስልን ብለው ጠየቁት። ዳግማዊ አጼ ዳዊትም ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው 20 ሺህ ሰራዊት አስከትለው ወደ ግብፅ ዘመቱ። በዚያ ጊዜ በግብፅ ያሉ አያላን ፈሩ ተሸበሩ። ንጉሥ ዳግማይ ዳይትም እንዲህ የሚል መልእክት ለእስላሞች ላከ በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ካልታረቃችው አገራችሁን መጥቻ አጠፋታል የሚል ማስጠንቀቂያ አላከ። ንጉሡ መልእክትም ለእስላሞቹ እንደ እንደደረሳቸው ፈርተው እንደ ጥንቱ በሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን አጼ ዳይት ሰሙ። በዚህም ጉዳይ ንጉሡ ደስ አላቸው። እግዚአብሔርንም አመሰገነው። በግብፅ የሚኖሩ ክርስቲያኖችም ከአስራ ሁለት ሺህ ወቄት ወርቅ ጋር ደስታቸውን ለኢትዮጵያዊ ንጉሥ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሱም የደስታውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመልአክ እንዲህ የሚል ደብዳቤ ጻፉ። በግብፅ የምትኖሩ የክርስቶስ ተከታዮች ሁሉ እንኳን ደስ አላቸው። የላካችሁልኝ የአስራ ሁለት ሺህ ወቄት ወርቅ መልሼ ልኬ ልኬላቸዋለሁ የእኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶ በተቻለ ችግራችሁን ሁሉ አስወገድኩላችሁ። አሁን የምለምናችሁ በሀገር የኢትዮጵያ ራብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀልና የቅዱሳን አጽብ ሌሎች ክቡራን ዕቃዎች ጋር እንዲልኩልኝ ነው የሚል ነበር። ቅዱስ መስቀሉ ወደ ሀገራችን ስለ መግባቱ ስናነሳ የአቡነ ፊሊጶስ ዘደብረ ቢዘን ታሪክም ግድ አብሮ መነሳት አለበት። የአቡነ ፊልጶስ ዘደብረ ቢዘን እጅግ አስደናቂ ገዳማቸው በኤርትራ ክፍለ ሀገር በማሴን አውራጃ ከአስመራ ከተማ በስተምሥራቅ አምስት ኪሎ ሜትር ላይ ይገኛል። ጻድቁ የአይቅ እስጢፋኖስን በአርበት አምራት ያቃጠሉት አባት ናቸው። በንጉሱ በአጼ ዳዊት ዘመን ሰንበትን አንድ ብቻ ናት እያሉ በአንደኛዋ ሰንበት ሥራ ሲሰሩ ጻድቁ አቡነ ፊልጶስ ይህን ሰምተው አንዲት ሰንበት የሚሉትን ሁሉ ተቃወሟቸው። ከግብፅ የመጡት ጳጳስ ስም ቀደም ብሎ ከአቡነ ጊዮርጊስ ዘጋዝቻ አሁን ከአቡነ ፊልጶስ ዳር ንጉስ አጼ ዳይት አከራክረዋቸው ጳጳሱ ተረጡ። ነገር ግን ክፉዎች በአቡነ ፊልጶስ ላይ በክፋት ተነሱባቸው። አቁማዳ ጠልቀው ሀይቅ ባህር ውስጥ ጣሏቸው። በዚህም ጊዜ እሳቸው የተጣሉበት ባህር በሳት ተቃጥሎ ጽድቅነታቸውን መስክሮላቸዋል። ዛሬም ድረስ በሀይቅ እስጢፋኖስ ባህር ዳርቻ ላይ የተቃጠለው ድንጋይ ምልክት በግልጽ ይታያል። ወቅቱ የንጉሱ የአጼ ዳይት ሚስት በዋነተኛ አስፈልጋ ውስጥ አስወጣቻቸው። እግራቸውን አጥባቸው ሲጨርስ የእግራቸው አቢ ጠጣቸው። ወዲያው አቡነ ፊሊፖስ ከማዕጸን ሽንፍሬ ታላቅ ጻድቅ ልጅ ይወጣል ብለው ትንቢት ነገሯት። በትንቢታቸው መሰረት ታላቁ ጻድቅ ንጉሥ አጼ ዘርዓ ያዕቆብ ተወለዱ። በወቅቱ በተፈጠረው አለመግባባትና ክፎዎች በባህር ውስጥ ስላጠሏቸው ንጉሥ አጼ ዳዊትም አቡነ ፊሊፖስን ከልብ ይቅርታ ጠይቀ ወዲያው ታርቋል። በዘመናቸው ምዕራብ ስለተነሳ አጼ ዳዊት ጻድቁን ከገዳማቸው። ሰው አስጠርተው ምን ባደርግ ይሻለኛል ብለውም መከሯቸው። አቡነ ፊልጶስ የጌታችንን መስቀል ያስመጡ ብለው መከሯቸው። ንጉሥ አፄ ዳዊትም ከኢየሩሳሌም ከቁስጥንጥንያ እና ከእስክንድሪያ መንግስታት ጋር ተጻጽፈው አስሩን ታላላቅ ቅዱሳን ይዘው ሄደው መስቀሉን መስከረም አስር ቀን አምጥተውታል። ቅዱስ መስቀሉን ያመጡት አስሩ ቅዱሳንም የደብረ ቢዛኑ አቡነ ፊልጶስ፣ የጣና ደሴቱ አቡነ ሂሩተ አምላክ፣ የጣና ደሴቱ አቡነ እንድሪያስ አቡነ በትረ ማርያም፣ አቡነ ዮሐንስ፣ አቡነ ታዶስ፣ አቡነ ያፍቅረነ እግዚአ፣ አቡነ ዘካርያስ፣ አቡነ ያሳይ ዘማን ዳባና፣ አቡነ ቶማስ ናቸው። ወደ ቅዱስ መስቀሉ አመጣጥ እንመለስና ክንድሪያ ያሉ ምዕመናንም ያጼዳይትን ዳይትን፣ አገሬ ኢትዮጵያ ራብና፣ ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀልና የቅዱሳን አጽም ከሌሎች ክቡራን እቃዎች ጋር እንድትልኩልኝ የሚለውን መልእክት እንደ ደረሳቸው ከሊቃነ ጳጳሳትና ከኤጲስ ቆጶሳቱ ጋር ውይይት በማድረግ የንጉስ ታላቅ ስብ ክርስቲያን ነው። ስለዚህ ልቡን ደስ እንዲለው የፈለገውን ጌታችንን ግማደ መስቀል ከቅዱሳን አጽምና ኖያ ቅድሳት ጋር አሁን በመለሰው ወቄት ወርቅ የብርና፣ የነሐስ የመዳብና የወርቅ ሳጥን አዘጋጅተን እንላክለን ብለው ተስማምተው በክቡር በሥነ ሥርዓት በሰረገላና በግመል አስጭነው ማር ድረስ አምጥተው ለኢትዮጵያ ባስረከቧቸው ጊዜ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብር በደስታ ተቀብለዋቸዋል። ግማደ መስቀሉ ወደ መካከለኛ ኢትዮጵያ ሳይደርስ በድንገት አጼ ዳይት ስናር በሚባል በረሃ ላይ አረፉ። ግማደ መስቀሉም የግድ በዚያው በስናር መቆየት አስፈለገ። ከዚህ በኋላ የሟቸ ዳግማዊ ዳይት አጼ አሴ ዘረ ያዕቆብ እንደ እንደነገሱ ወደ ስናር ሄደው ግማደ መስቀሉን ከሌሎች ነዋያተ ቅዱሳት ጋር አምት መናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደክሙ፣ በዕልማቸው አንብር መስቀሌ በዲበ መስቀል ወዳጄ ዘርዓ ያዕቆብ መስቀሌም በመስቀለኛ ቦታ ላይ ያስቀምጥ የሚል ራእይ አዩ። ከእስክንድሪያ አገር ከቅዱስ መስቀሉ ጋር በልዩ ሳጥን ተቆልፈው የመጡትም ዝርዝር ስማቸው ጌታችን በለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣው ከለሜደው፣ ሐሞት የጠጣበት ሰፍነግ ወይም ጽዋ ዮሐንስ የሳረው ኩርዐተ ርዕሱ እንዲሁም የተለያዩ የቅዱሳን አጽም ከግብፅ ታላላቅ ገዳማት የተቆነጠረ አፈር የዮርዳኖስ ውሃ ይገኝበታል። ንጉሱም መስቀለኛ ቦታ እየፈለጉ በኢትዮጵያ ወራጆዎች ሁሉ በመፈለግ ከቦታ ቦታ አስቀምጠውት ነበር። ለምሳሌ በሸዋ በደብረ ቅዱስ ደብረ ጽጌ ማርያም ገዳም፣ በመናገሻ ማርያም፣ በወጨጫ መስቀሉን አሳርፎት ነበር። ነገር ግን የመጨረሻው ቦታ ባለማግኘታቸው በራይ እየደጋገሙ አንበር መስቀል በዲበ መስቀል መስቀሌ፣ በመስቀለኛ ስፍራ አስቀምጥ እያለ ይነግራቸው ነበር። አጼ ዘርዓ ያዕቆብም ለሰባት ቀን ሱባኤ የገቡ በዚያም የተገለጸላቸው መስቀለኛውን ቦታ የሚመራ አምደ ብርሃን ይመጣል አላቸው። እርሳቸውም ከዚያ እንደወጡ መስቀለኛውን ቦታ የሚመራ የብርሃን አምድ ከፊታቸው መጥቶ ቆመ። ከዚያ መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ጊሸን ከምትባል አምባ መርቶ መስከረም 21 ቀን 1440 ዓመተ ምሕረት አደረሳቸው። በእውነትም ይቺ ጊሸን የተባለችው አምባ ጥበበኛ ሰው እንደቀረጻት የተዋበች መስቀለኛ ቦታ ሆና ላገኟት የልባቸው ስለ ደረሰ ደስ አላቸው። እግዚአብሔር ገና ዓለምን ሲፈጥር የግሸን አምባ ለዚህ ክብር የተዘጋጀች አድርጎ ፈጥሯታልና ንጉሱም በዚያም አምባ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ንዋየ ቅድሳቱን በየማረጋቸው የክብር ቦታ መድቦ አስቀመጧቸው። ያሉል እግዚአብሔር ምስጋና ይሆን። እኛንም የተዋሕዶ ልጆች የሆንን ሁላችንንም ዛሬ በዓመታዊ ክብረ በዓሉ አስበ ነውና በታላቅ ድምቀት አክብረ ነው የምንውለውን የቅዱስ መስቀሉን ረድኤት በረከቱን ያሳድርብን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ያሉ ለሉል እግዚአብሔር ክብር ምስጋና ይግባው። አሜን። አቡነ ዘበሰማያት ይትቀደስ ስምከ። ትምጻእ መንግስትከ ወይኩም ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም አበሳነ ወጌጋኤነ ከመ